ሰላም ሰላም ውድ የዩቲዩብ አድማጮች፣ ተከታታዮች እንዴት ሰነበታችሁ? ሁሉ ነገር ሰላም? ሁሉ ነገር አማን? እኔ ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ ሶስት ወሳኝ ለሰውነታችን ጠቃሚ የሆኑ ነገሮችን እነግራችኋለሁ። ቪዲዮውን እስከ መጨረሻ እንድትከታተሉ በአክብሮ ትጋብዛለሁ፣ እንዲሁም መረጃው ለሌሎች ደርስ ዘንድ እና ሌሎች የሚጠቀሙበት ዘንድ ላይክ፣ ሼር፣ ሳብስክራይብ እና ኮሜንት እንድታደርጉ ጠይቃለሁ። ሎሚ የሚሰጠን 19 የጤና ጥቅሞች አንደኛ ሎሚ የጉሮሮ ኢንፌክሽንን ከሚከላከሉ ፍራፍሬዎች አንዱ ሲሆን የጸረ ባክቴሪያ ኃይል ስላለው በሻይ መልክ መጠጣት ከፍተኛ ጥቅምን ይሰጣል። ሁለተኛ፣ የሎሚ ጭማቂ የምግብ አለመፈጨትና የሆድ ድርቀትን ይከላከላል። ሶስተኛ፣ በምግብ ውስጥ ትንሽ ጠብታ ሎሚ ጨምሮ መጠቀም ደምን ያጠራል። አራተኛ፣ ጥሩ የእቃ ማጽጃ በመሆንም ያገለግላል። አምስተኛ የሎሚ ጭማቂ በብርድ በሳልና በትኩሳት ለሚሰቃዩ ሰዎች መድኃኒት ነው። እንዲሁም ትኩሳት በሚኖር ወቅት ቶሎ ቶሎ እንዲያልበን በማድረግ ያስታግስልታል። ስድስተኛ የጥርስ ሕመም በሚያጋጥምበት ጊዜ የሎሚ ጭማቂ በሕመሙ ቦታ ላይ በማድረግ እንደ ማስታገሻነት መጠቀም ይቻላል። ሰባተኛ በሎሚ ጭማቂ ድድን ማሸት ከድድ መድማ ችግርና ከመጥፎ የአፍ ጠረን ጋር እንዳይከሰት ያደርጋል፣ ወይም ከመጥፎ የአፍ ጠረን ይታደገናል። ስምንተኛ ከውሃ ጋር የተቀላቀለ የሎሚ ጭማቂ መጠጣት ለኩላሊት ጠጠር እጅግ በጣም ጠቃሚ ነው። ዘጠነኛ የሎሚ ጭማቂ በተቃጠለው የሰውነታችን ቁስል ላይ በማድረግ ጠባሳን እንዳይኖር ለማድረግ ያስችላል። አስረኛ የሎሚ ጭማቂ ውስጣዊ ምድማትን ይከላከላል። ምክንያቱም ሎሚ ጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው ነው። ስለሆነም የአፍንጫ ምድማትን ለመከላከል በሎሚ ጭማቂ የተነከረ ጥጥ በአፍንጫ ቀዳዳ ውስጥ ከተው ለትንሽ ደቂቃዎች ማቆየት ይመከራል። 11ኛ ሎሚ ደምን የማጣራት አቅም ስላለው እንደ ወባና አተት ያሉ በሽታዎችን ይከላከላል። አስራ ሁለተኛ ሎሚ የጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው እርጅናን፣ የቆዳ መሸብሸብና ቆዳ ላይ ያሉ ትናንሽ ጥቋቁር ነጣጥቦችን ያስወግዳል። አስራ ሦስተኛ የፀሐይ ጨረርን ለመከላከል የሎሚ ጭማቂ ፊትን መቀባት ጠቃሚ ነው። አስራ አራተኛ የሎሚ ጭማቂ ከማርና ውሃ ጋር በመቀላቀል መጠጣት ጥርት ያለ የፊት ቆዳ እንዲኖረን ያደርጋል። አስራ አምስተኛ የሎሚ ጭማቂ የሰውነትን ክብደት ለመቀነስ ይረዳል። አስራ ስድስተኛ ሎሚ በቫይታሚን ሲ የበለጸገ ስለሆነ የአስምና የተንፈሻ አካላት ችግር ላለባቸው ሰዎች በጣም ጠቃሚ ነው። አስራ ሰባተኛ ሎሚ በውስጡ ፖታሲየም ስላለው ጭማቂውን መጠጣት የልብ ሕመምን ለማስታገስ ይጠቅማል። 18ኛ ሎሚ ከፍተኛ የደም ግፊትን፣ ማዞርንና ማቅለሽለሽን በመቆጣጠር አእምሮና ሰውነታችንን ዘና እንዲል ያደርጋል። 19ኛ የራስ ቆዳ አናት የሎሚ ጭማቂ መቀባት እንደ ፎረፎር የፀጉር መነቃቀልና ከራስ ቅል ጋር የተያያዙ ችግሮችን ለመከላከል ይጠቅማል። እንዲሁም ጸጉራችን አንጸባራቂ እንዲሆን ያደርጋል። የለውዝ ወይም የኦቾሎኒ 19 የጤና በረከቶች ወይም የጤና ጥቅሞች። ለውዝ ወይም ኦቾሎኒ ከ1600 ዓመት በፊት በብሔሩ የተገኘ እንደሆነ ይነገራል። ከዛም በአሜሪካና በአውሮፓ ሀገራት ላይ ተሰራጭቶ በዓለም ታዋቂ ሆኗል። ለውዝ ከምግብነት ባሻገር ለጤናው ሰፊ ጠቀሜታዎችን እንዳሉት ይነገራል። አንደኛ፣ በተለምዶ ከሚበላው ጋር በተዛመደ መልኩ በእርግጥም ለውዝ ለተዋህዶ ስርዓት ጤንነት ተመራጭ ነው። በተለይም ከእርግዝና በፊትና በእርግዝና ወቅት ለውዝ መመገብ በውስጡ የሚገኙት ፎሊክ አሲድ በእርግዝና ወቅት በጽንሱ እድገት ላይ ሊያጋጥም የሚችለውን ችግር ሰባ በመቶ ያህል ያስወግዳል። ሁለተኛ በደም ውስጥ ያለውን የስኳር መጠንን ያስተካክላል። በለውዝ ውስጥ በከፍተኛ መጠን የሚገኘው ማንጋኔዝ ለስብና ለካርቦሃይድሬት መፋጨት፣ ለካልሲየም በሰውነታችን ሐዋሳት መዋሃድ እና በደም ውስጥ ያለውን የስኳር መጠንን የተስተካከለ እንዲሆን ያስችላል። ሶስተኛ በሰውነታችን ውስጥ የሚገኘው ጥሩ ኮሌስትሮል እንዲጨምርና መጥፎ ኮሌስትሮል መጥፎ የኮሌስትሮል አይነት ደግሞ እንዲቀንስ ያደርጋል። በለውዝ ውስጥ የሚገኘው የመዳብ ማዕድን ሰውነታችን በልብ ህመም እንዳይጠቃ ይከላከላል። አራተኛ የሐሞት ጠጠር እንዳይከሰትና የሐሞት ከረጢት ጤናን ያስጠብቃል። አምስተኛ ድብርትን ይከላከላል። ስድስተኛ የማስታወስ ችሎታን ይጨምራል። ሰባተኛ የልብ ህመም፣ ካንሰርን፣ የነርቭ ህመሞችን እንዲሁም ከቫይረስና ከፈንገስ ጋር ተያያዥነት ያላቸው በሽታዎችን ይከላከላል። ስምንተኛ የአእምሮ ብቃትን ከመጨመር በተጨማሪ እንደ ባርኪነስ አልዛይመር አይነት በሽታዎች እንዳይከሰቱ ይረዳል። ዘጠነኛ በካንሰር መጠቃትን ይቀንሳል። አስረኛ ኃይል ሰጅ ከመሆኑም በላይ ጥቂት በ ኃይል ሰጅ ከመሆኑም በላይ ጥቂት በልተው ለረጅም ሰዓታት እንዳይርቦት ስለሚያደርግ የሰውነት ክብደትን ለመቀነስ ይረዳል። አስራ አንደኛ በእርግዝና ወቅት ለውዝ መመገብ የሚወለዱ ህጻናት እንደ አስም በመሳሰሉ በሽታዎች እንዳይጠቁ ያደርጋል። አስራ ሁለተኛ ለታዳጊዎች የአካል ግንባታ ለውዝ እጅጉን ተመራጭ ነው። አስራ ሶስተኛ በሰውነታችን ውስጥ ያሉ የተለያዩ መርዛማ ንጥረ ነገሮችን ያስወግዳል። አስራ አራተኛ የጸጉር ስሮችን በማጠንከር ለጸጉር ጤንነት ተመራጭ ነው። አስራ አምስተኛ ስትሮክ የሚሰኘውን ወደ አንጎል በሚሄደው የደም ፍሰት መዛባት ሳቢያ የሚከሰተውን የአንጎል ላይ አደጋ ይከላከላል። አስራ ስድስተኛ ፍሪ ራዲካል በተሰኙት ሞለኪውሎች ሳቢያ በሰውነት ላይ ሊደርስ የሚችለውን አደጋ ይቀንሳል። አስራ ሰባተኛ እብጠትና ሌሎች ከቆዳ ጋር የተያያዙ ህመሞችን ይከላከላል። ቆዳን ከውስጥ በማለስለስ የተለያዩ የቆዳ ችግሮችን ይከላከላል። አስራ ስምንተኛ ለውዝ በተለያዩ የቫይታሚን አይነቶች የበለጸገ ነው። 19ኛ ለውዝ በፖታሲየም ማንጋኒዚየም መዳብ ካልሲየም፣ ማግኒዚየም ብረት ሴሬኒየም እነዚህን በመሳሰሉት ማዕድናት የበለጸገ ነው። ለውዝን ባገኘነው አጋጣሚ ብንመገብ እነዚህ ከላይ የተዘረዘሩ 19 የጤና ጥቅሞችን እናገኛለን። አጃ ወይም ኦትስ የመመገብ የጤና ጥቅሞች አንደኛ፣ የተመጣጠነ የበለጸገ መገለጫ ነው። ኦትሜል አጠቃላይ ጤና በሚሰጠው ጠቃሚ ንጥረ ነገር የተሞላ ነው። ይህም ፋይበር በውስጡ ስላለው ነው። አንድ ጊዜ የአጃ ምግብ ፋይበር ከፍተኛ መጠን ያለው ሲሆን ይህም የምግብ መፈጨትን ይረዳል እና የሙሉነት ስሜትን ያበረታታል። ሌላው ደግሞ በውስጡ ፕሮቲን ስለያዘ ነው። አጃ ጥሩ የእጽዋት ፕሮቲን ምንጭ ነው፣ ለጡንቻ ጥገናና እድገት አስፈላጊ ነው። ሌሎች ደግሞ ቫይታሚኖች እና ማዕድናትን በውስጡ የያዘ ነው። ኦትሜል እንደ ቲያሚን፣ ፎሊት እና ማግኔዚየም፣ ፎስፈረስ፣ ዚንክ እና ብረት ያሉ ማዕድናት የመሳሰሉ ቪታሚኖችን ይዟል። ሌላው ሁለተኛው የልብ ጤናን ይደግፋል ወይም ለልብ ጤና ጠቃሚ ነው። ኦትሜልና ና አዘውትሮ መመገብ የልብ ጤናን ከማሻሻል ጋር ተያይዞ በጣም አስፈላጊ ነው። ይህም ኮሌስትሮልን ይቀንሳል። አጃ የኤልዲኤል ኮሌስትሮል መጠንን ለመቀነስ የሚያግዝ የሚሟሟ ፋይበር አይነት ቤታ ግልኳን ይዟል። ሌላው ደግሞ የደም ግፊትን ይቀንሳል። በወት ሜል ውስጥ ያለው ፋይበርና ቦታሴም የደም ግፊትን መጠን ለመቀነስ አስተዋጽኦ ያደርጋል። ሶስተኛው በክብደት አስተዳደር ውስጥ እርዳታዎችን ያደርጋል ማለትም ክብደትን ለመቆጣጠር ይጠቅማል ማለት ነው። ኦትሚል ክብደትን ለመቆጣጠር ለሚፈልጉ ወይም ለሚፈልጉ ጠቃሚ ሊሆን ይችላል። የረዘመ ስሜት በአጃ ውስጥ ያለው የፋይበር ይዘት ረዘም ላለ ጊዜ የመጠገን ስሜት እንዲሰማዎት ይረዳል። ይህም ከመጠን በላይ የመብላት እድልን ይቀንሳል ማለት ነው። ሌላው ደግሞ የተመጣጠነ የኤነርጂ ደረጃዎች አሉት። ኦትሜል በተወሳሰቡ ካርቦሃይድሬት እና ካርቦሃይድሬትስ ምክንያት ዘላቂ ኃይልን ይሰጣል። ይህም ለቁርስ ተመራጭ ያደርገዋል። ሌላ ኦትሜል የሚሰጠን የጤና ጥቅም የደም ስኳርን ይቆጣጠራል። የስኳር በሽታ ላለባቸው ወይም ለበሽታው ተጋላጭ ለሆኑ ሰዎች ኦትሜል የደም ስኳር መጠን እንዲረጋጋ ያደርጋል። አጃ ዝቅተኛ ግሊሲሚክ መረጃ ጠቋሚ አላቸው። ይህ ማለት በደም ውስጥ ያለው የስኳር መጠንን ከከፍተኛ ጂ አይ አይ ምግቦች ጋር ሲወዳደር ቀርፋፋ እና ቀስ በቀስ እንዲጨምር ያደርጋል። ሌላው ደግሞ የሚሰጠን የጤና ጥቅም የምግብ መፈጨት ጤናን ያበረታታል። በኦትሜል ውስጥ ያለው የፋይበር ይዘት የምግብ መፈጨት ተግባርንና አጠቃላይ የአንጀት ጤንነትን ይደግፋል የሆድ ድርቀትን ያስወግዳል ኦትሜል የሚሟሟ ፋይበር ሰገራ ላይ ብዙ ይጨምረዋል እና ለስላሳ እንጀትን እንቅስቃሴን ያመቻቻል ሌላው ደግሞ ኦትሜል የሚሰጠን የጤና ጥቅም በአንቲኦክሲዳንትስ የበለጸገ ነው ኦትሜል ህዋሶችን በነፃ ወይም ፍሪ ራዲካል ከሚያስከትሉት ጉዳት የሚከላከሉ አንቲኦክሲዳንቶችን ይዟል ይህም አበናታሚስ ድስ ጸረ ብግነትና ጸረ ማሳከክ ባህርያት ባላቸው አጃዎች ውስጥ የሚገኙ ልዩ ጸረ ባክቴሪያዎች ናቸው። ሌላው አጃ የሚሰጠን የጤና ጥቅም የበሽታ መከላከልን ያበረታታል። በኦትሜል ውስጥ የሚገኙት ቪታሚኖችና ማድናት ለጠንካራ የበሽታ መከላከል ስርዓት አስተዋጽኦ ያደርጋሉ። ይህም ቤታ ግልኳን ይዘዋል። የኢንፌክሽን መከላከያን ያጠናክራል እና ባክቴሪያዎችን ለማዋጋት ይረዳል። ሌላው ደግሞ የሚሰጠን የቆዳ ጤንነትን ይደግፋል ወይም ለቆዳ ጤንነት ይጠቅማል። ኦትሜልን መጠቀም ለቆዳው ከውስጥ እና ከውጭ ሊጠቅም ይችላል። የቆዳ ብተትን ይቀንሳል። የኦትሜልን መታጠቢያዎች እና ጭምብሎች እንደ ኤክስማ እና ሽፍታ ያሉ የተበሳጩ የቆዳ ሁኔታዎችን ያስታግሳሉ። ከዚህ በመቀጠል የምናየው በኦትሜል ወይም በአጃ ውስጥ ያሉ ንጥረ ነገሮችን ይሆናል። አንደኛ ንጥረ ነገር መጠን በመቶ ግራም ውስጥ ያሉት ካሎሪን 389 ካሎሪን ይዟል። ፕሮቲን 169 ግራም ይዟል። ካርቦሃይድሬት ደግሞ 663 ግራም ይዟል። የአመጋገብ ፋይበር 16 ግራም ይዟል። ስኳር ደግሞ የተፈጥሮ ስኳር ማለት ነው። በውስጡ ዝቅተኛ የሆነ ደረጃውን ሲይዝ ይህም 08 ግራምን ይዟል። ሌላው ደግሞ አጃ ወይም ኦትሜል የሚይዘው ቫይታሚኖችን ነው። ከቫይታሚኖች ውስጥ ደግሞ ቫይታሚን ቢዋን ወይም ታያሚን 076 ሚሊግራም ይዟል። ቫይታሚን ቢ5 ወይም ፓንታቶኒክ አሲድ 1349 ሚሊግራምን ይዟል። ሌላው ፎሌት ወይም ቢናይን የተባለውን 56 ሚሊግራም በውስጡ ይይዛል። ሌላው አጃ ወይም ኦትሜን የሚይዘው ማዕድናትን ነው። ማዕድናት ደግሞ በውስጣቸው ብረት 472 ሚሊግራም፣ ማግኔዚየም 177 ሚሊግራም፣ ፎስፈረስ 523 ሚሊግራም፣ ፖታሲየም 429 ሚሊግራም እንዲሁም ዚንክን ደግሞ 397 ሚሊ ግራም ይይዛል። ስለዚህ እነዚህ ንጥረ ነገሮች ደግሞ በውስጣችን ውስጥ ሲገቡ ጥሩ የሰውነት እንቅስቃሴንና ለጤናችን ደግሞ አስፈላጊ የሆኑ ንጥረ ነገሮችን ስለሚሰጡን አጃ እነዚህንና ሌሎች ማድናትን በመያዙ የጤናችን በጣም አስፈላጊ ስለሆነ በዕለት ተዕለት የአመጋገብ ስርዓታችን ውስጥ ብናካትተው በጣም አስፈላጊ የሆነ ምግብ ነው። ስለዚህ አጃን በመመገብ ጤናችንን እንጠብቅ።